ዶናልድ ትራምፕ በቅጽበቶች ውስጥ ሐሳባቸውን ለመቀየር ወደኋላ የማይሉ ሰው ቢሆኑም በጋዛ ጉዳይ አዲስ ተስፋን የፈነጠቀ ነገር ይዘው ብቅ ብለዋል። ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ዘንድ ጭምር ተቀባይነት ያገኘው ሀሳብ ግን ለፍልስጤማውያን ከውጤቱ ይልቅ ጉዳቱ የበለጠ መሆኑን ተንታኞች መናገር መጀመራቸው ነገሩ ምንድን ነው እያስባለ ይገኛል። የትራምፕ የ20 ነጥቦች እቅድ ከ65000 በላይ ህዝብ ላለቀባትና ከመቶ ሺህ በላይ ህዝብ ለተፈጀባት ፍልስጤም ጠብ የሚያደርገው ነገር እንደሌለ ከአልጀዚራ ጋር ቆይታ የነበራቸው ተንታኞች በአጽንኦት ተናግረዋል አንዳንዶቹ ተንታኞች በጋዛ ለተፈጸመው ሰቆቃ ዋነኛዋ ተጠያቂ እስራኤል በሆነችበትና አሜሪካ አጋዥ ሆና በቀረበችበት ሁኔታ ሊተገበር የሚችል የሰላም እቅድ ፍሬ የለውም እያሉ በመተቸት ላይ ናቸው ፍልስጤማዊቷ ጠበቃና ተንታኝ ዲያና ቡት ስለ ትራምፕ እቅድ ስትናገር፣ ስምምነቱን ራሱ ካነበብከውም ለፍልስጤማውያን የሚቀርብ ምንም አይነት ዋስትና የለም፣ አንዳችም ዋስትናም፣ ሁሉም አይነት ዋስትና ለእስራኤል የተሰጠነው ስትል ከአዲሱ እቅድ የሚጠበቅ ነገር እንደሌለም ለማመላከት ሞክራለች። ውድ የአሪፍ ሚዲያ ቤተሰቦች፣ የዛሬው መሰናዷችን ከፍተኛ ትኩረት የሳበ ሆነ ወቅታዊውን የትራምፕ የጋዛ እቅድ ሰነድ መነሻ በማድረግ ወሳኝ መረጃዎችን ይዞ ተገኝቷል። ላይክና ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በመጋበዝ ወደ ጥንቅራችን እናመራለን። ሰናይ ቆይታም ከትራምፕ እቅድ ምክንያታዊነትና ተግባራዊነት ጋር በተያያዘ ብዙ ጥያቄዎች በመነሳት ላይ ናቸው። የመጀመሪያው ነገር በሁለቱም ወገኖች መካከል ያለው የመተማመን ሂደት ለዜሮ እየቀረበ መሆኑ እቅዱን ሊያጨናግፈው እንደሚችል ብዙዎች እየተናገሩ ናቸው። የትራምፕ እቅድ በሁለቱም ወገን ተቀባይነት ቢያገኝ እንኳን አንዱ ሌላኛውን ተወቃሽ በማድረግ ቃል ኪዳናቸውን እንዲጥስ መንገድ ሊከፍት እንደሚችል የሚናገሩ አሉ። የሰላም እቅዱ ከምንም ነገር በላይ ለእስራኤል እያደላ ነው የሚለው ትችትም ተያይዞ የሚነሳ ጉዳይ ነው። የአሜሪካው መሪ የሰላም እቅድ መሰረት፣ ሐማስን ጨምሮ የፍልስጤም ታጣቂ ቡድኖች በእጃቸው ያሉ ታጋቾችን አስረክበው መሳሪያ የሚፈቱ ይሆናል። ይሁንና ግን ሐማስ በእስራኤልና በኔታንያሁ አስተዳደር ላይ እምነት የሌለው መሆኑ ደግሞ እቅዱን በጥርጣሬ እንዲመለከተው ማድረጉ አይቀር ይመስላል። ታጣቂ ቡድኑ የቀረበለትን ስምምነት ከመቀበል ውጭ ሌላ አማራጭ እንደሌለው የሚናገሩ የምዕራቡ ዓለም ተንታኞች ግን በርካቶች ናቸው። በዚህም ተባለ በዚያም ቡድኑ ራሱ መንግስቱን ለስምምነት ተገዢ ሊያደርግ ይችላል የሚለው ስጋት ሀያል ነው። በኔታንያሁ አስተዳደር በኩልም በእቅዱ ተግባራዊነት ላይ እንደ ጥልቅ ጋሬጣ የሚታዩ ሂደቶች እንዳሉ ይገለጻል። ለነጻይቱ ፍልስጤም የራስን በራስ ማስተዳደርና የሀገርነት ጉዳይን ማመቻቸት የእስራኤሉ መሪ ቀጣዩም ራስ ምታት መሆኑ አይቀሬ እንደሆነ የሚናገሩ አካላት በርካቶች ናቸው። ኔታንያሁም ከእቅዱ ይፋ መሆን በኋላ በሰጡት መግለጫ በምንም መልኩም የፍልስጤምን የሀገርነት ጉዳይ እንደማይቀበሉ ይፋ አድርገዋል። የእቅዱ ተግባራዊነት ላይ የሚነሳው ሌላኛው ተግዳሮት ሰነዱም ወሳኝ ዝርዝር ጉዳዮች የጎደሉት ከመሆኑ ጋር እንደሚያ ተንታኞች ይናገራሉ። በእቅዱ ተግባራዊነት ላይ የጠራ ነገር የሌለ መሆኑም ሁኔታዎችን ከባድ እንደሚያደርጋቸው ተገምቷል። እቅዱን ተግባራዊ በማድረግ ሂደት ተሳታፊ ከሆኑ ሀገራትና ግለሰቦች አንስቶም ብዙ ጉዳዮች ላይ ብዙ ግርታ እንዳለ ለማወቅ ተችሏል። ያን ብቻ ሳይሆን አዲስ የሚቋቋመውን የሽግግር አስተዳደር ዝርዝር አደረጃጀት ሂደት የተመለከቱ ጉዳዮች በእቅዱ ላይ ሳይካተቱ መቅረታቸው ተጨማሪ ተግዳሮት እንደሆነ ይነገራል። የዌስት ባንክ ጉዳይ በእቅዱ ላይ መዘለሉ ደግሞ ሰላም ለማምጣት የሚደረገውን ጥረት ይበልጥ ሊያወሳስበው መቻሉ ተገማሽ ነው። በሌላ በኩል የኔታንያሆ ቀኝ ዘመም ካቢኔ አባላት ጠርዝ የወጣ አቋም ለእቅዱ ተግባራዊነት ተጨማሪ ፈታኝ ሂደት መሆናቸው አይቀሬ ይመስላል። ቤዛልል ስሞትሪች እና ኢታማር ቤንጊቨር የሚሰኙት ሁለቱም የእስራኤል ቀኝ ዘመም ፖለቲከኞች በጋዛ ጉዳይ እጅግ የከረረ እይታ ያላቸው መሆኑ ስጋትን ጭሯል። ሁለቱ ፖለቲከኞች ሐማስን ሙሉ ለሙሉ ማጥፋትና አካባቢውም በእስራኤል ኃይሎች ቁጥጥር ስር እንዲገባ ሲወተውቱ መቆየታቸው የሚታወቅ ነው። ከእንደዚህ አይነቱ ነውጠኛ እይታቸው አንጻር ቀኝ ዘመሞቹ አሁናዊውን እቅድ በቀላሉ ይቀበሉታል ማለትም ዘበት ይመስላል። ይህ በእንዲህ እንዳለ ግን ከሁሉም በላይም በቀጣይ የሚናረው የሐማስ ውሳኔ በእቅዱ ስኬታማነት ላይ ቁልፍ ሚና እንደሚኖረው ግልጽ ነው። ኳታርና ግብፅ አይነቶች የቡድኑ አጋሮች ታጣቂ ስብስቡን እቅዱን እንዲቀበል ስኬታማ የማሳመን ስራ ማከናወን የሚጠበቅባቸው መሆኑን ተደጋ ደጋግሞ ሲነገር የነበረ ነው። በዚህም ተባለ በዚያ ግን ፕሬዝዳንት ትራምፕ በጋዛ ጉዳይም ቆፍጠን ያሉ የስምምነት ነጥቦችን ይዘው ብቅ ብለዋል የሚሉ ድምጾች በሰፊው ሲስተጋቡ ተሰምተዋል። ባለፉት ሁለት ዓመታት በጋዛም ከነበረው አስቸጋሪ ሁኔታ አንጻር ብዙዎች የሰላም መምጣቱን በመናፈቅ ዕቅዱን በበጎ እየተመለከቱ ናቸው። በእስራኤልም ሆነ ሐማስ ዘንድ ተግባራዊ እንዲደረጉ የሚፈለጉት የስምምነቱ 20 ነጥቦች ከፍተኛ ትኩረት የሳቡበት ምክንያትም ዝም ብሎ የመጣ አይደለም። እግሩ በሰርጡ ላይ የሽግግር አስተዳደር ተዋቅሮ አካባቢውን መልሶ ወደ ማልማትና ሰላም ማስገባት የሚችሉ ቅድመ ሁኔታዎች የተካተቱበት መሆኑ አዲስ ተስፋ እንዲኖር ምክንያት ነው። በሌላ በኩል ሐማስን ጨምሮ የትኛውም የፍልስጤን ታጣቂ ቡድን በመጪው የጋዛ አስተዳደር ላይ ቦታ ይኖረው መባሉ የታጣቂ ቡድኑን መጪ ሕልውና ጥያቄ ውስጥ ከቶታል። ቤንያሚን ኔታንያሁ በበኩላቸው የማይቻሉን ሁሉ ማሳካት እንችላለን ሲሉ ለትራምፕ የሰላም እቅድ ተገዢ መሆናቸውን በይፋ ታውቀዋል። የአወዛጋቢው የአሜሪካ መሪ የሰላም እቅድ በነጥብ አንድ ላይ ጋዛ ሙሉ ለሙሉ ከሐማስ መንጻት እንዳለበት ያስቀመጠ መሆኑን ለእስራኤል ያደላ ነው አስብሎታል። ባለፉት ሁለት ዓመታት የፍልስጤሙን ታጣቂ ቡድን ማጥፋት ዋነኛ ግቡ አድርጎ ለቆየው የኔታንያሁ አስተዳደር ጥሩ አጋጣሚን እንደሚፈጥርለትም ተገምቷል። የእስራኤሉ ጠቅላይ ሚኒስትርም የሰርጡን የጸጥታ ሁኔታ በቁጥጥራቸው ስር ለማስገባት ጭምር ፍላጎት እንደነበራቸው ጭምር የሚዘነጋ አይደለም። አሁን ላይ ኔታንያሁ ከቀደመው አቋማቸው መለስ በማለት የትራምፕን ሽግግር አስተዳደር እቅድ እንደሚቀበሉ ማስታወቃቸውም ታዲያም በበጎ እየተመለከቱት አሉ። በአዲሱም የሰላም እቅድ መሠረት፣ ጋዛ ለነዋሪውም ጥቅም በሚውል መልኩ በድጋሚ ዲለማም እንደሚደረግ ሰነዱ ይናገራል። ይሁንና ግን ትራምፕ ከወራት በፊት አካባቢውን ወደ መዝናኛ ስፍራነት ለመቀየር እቅድ እንዳላቸው መናገራቸው ነገሩን ግራጋቢ ያደርገዋል። ይህ በእንዴ እንዳለም በእቅዱም ነጥብ ሶስት ላይ ሁለቱም አካላት ስምምነት ላይ የመድረስ ፍላጎት ካላቸው ጦርነቱ በፍጥነት እንደሚቆም በግልጽ ተቀምጧል። የእስራኤል ወታደራዊ ዘመቻ ቆሞ የታጋቾችን በነጻ መለቀቅ ተግባራዊ ለማድረግ የዝግጅት ስራዎች እንደሚከናወኑም ይናገራል። በትራምፕ እቅድ መሰረት የእስራኤል ጦር ሰራዊት የጋዛን ከተማ ጨምሮ ከሌሎች ጠንካራ ይዞቶች ለቆም ይወጣል ተብሏል። የእስራኤል ታጋቾች ነጻ ሲወጡ ሁለቱም ቴላቪቭ በአንጻሩ 250 እያክል የዕድሜ ልክ እስራት የተፈረደባቸውን ፍልስጤማውያን ታሳሪዎችን አሳልፋ እንደምትሰጥ በእቅዱ ተቀምጧል። ከዛ በተጨማሪ ባለፉት ሁለት ዓመታት በእስራኤል ጦር ቁጥጥር ስር የዋሉ 1700 ጋዛውያን ከእስር ነጻ ይሆናሉም ነው የተባለው። አንድ የሞተ እስራኤላዊ ታጋጅ በድና አካል ተላልፎ ሲሰጥ 15 የሞቱ ጋዛውያን ሬሳም ለፍልስጤም እንደሚሰጥ እቅዱ በግልጽ አስቀምጧል። በሐማስ እጅ የሚገኙ ቀሪም የእስራኤል ታጋቾች ሲለቀቁም የታጣቂ ቡድኑ አመራሮች መሳሪያ አስረክበው ምህረት እንደሚሰጣቸውም ለማወቅ ተችሏል። ኔታንያሁም ባሳለፍነው መጋቢት ለሐማስ አመራሮች ሰላማዊ መውጫ ለማመቻቸት ፍላጎት እንዳላቸው ማስታወቃቸው የሚታወስ ሲሆን ምህረት የሚደረግላቸው የታጣቂ ቡድኑ አባላት ወደ ተቀባይ ሀገራት እንዲወጡ የማርያም መንገድ ይመቻችላቸዋል ተብሏል። የትራምፕ እቅድ በነጥብ ሰባት ላይ እንደሚያስቀምጠው ከሆነ እነዚህ ሁሉ ጉዳዮች ተግባራዊ ከሆኑ በኋላ ወደ ጋዛ ሰርጥ የተሟላ እርዳታ እንዲገባ ያደርጋል። ከዚህም ቀደም ቃል በተገባው መሰረት የመብራት የውሃና ፍሳሽ አይነት ወሳኝ መሰረተ ልማት ቶች ወደ ቀድሞ ቦታቸው እንዲመለሱ እንደሚያደርግም በእቅዱ ላይ ተመላክቷል። ሰርጡን ከፍርስራሽ የሚያጸዳና መንገዶችን የሚከፍቱ መሳሪያዎችም ወደ ስፍራው እንዲገቡ ይደረጋልም ተብሏል። በጋዛም የሚኖረው ቀጣይ የእርዳታ ስርጭት ሂደት ከሁለቱ ወገኖች ጣልቃ ገብነት በጸዳ መልኩም በሌሎች አካላት እንደሚመራም ተነግሯል። የሰርጡን ነዋሪ ከተጨማሪ ረሃብ ማዳን አስፈላጊ በመሆኑም የእርዳታ ስርጭት ጉዳይ ትልቅ ቦታ እንደሚሰጠው ለማወቅ ተችሏል። የጋዛ አስተዳደርን በሚመለከት ሰርጡም ጊዜያዊ ቅርጽ ባለው የሽግግር መንግስት እንደሚመራ በእቅዱ ላይ ተመላክቷል። የህዝባዊ አገልግሎትና የማዘጋጃ ቤት ተግባራት በሽግግር አስተዳደሩ የሚከወን እንደሆነም ሰነዱ ያስቀምጣል። ከዛ በተጨማሪም የቀድሞውን የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ያካተተም አለም አቀፍ ኮሚቴ የሚመሰረት ይሆናል። ኮሚቴውም የሰርጡን መልሶ ማልማት ጨምሮ በመጪ ጉዳዮች ዙሪያ ትኩረት አድርጎ እንደሚሰራም ተነግሯል ከኔታንያሆ ፍላጎት ውጭ በቀጣይ ጋዛ በፍልስጥ የማስተዳደር ስር የመቀጠል እድሉ ሰፊ እንደሚሆን እየተገለጸ ይገኛል በሌላ በኩል ደግሞም ትራምፕ ሰርጡን በሚመለከት የተለያዩ እቅዶች ተግባራዊ መሆናቸው አይቀሬ እንደሆነ ተንታኞች እየተናገሩ ይገኛል በሰላም እቅዱ በግልጽ የተቀመጠው ሌላኛው ነገር እስራኤል ሰርጡን የመቆጣጠር ወይም የመጠቅለል መብት የሌላት መሆኑ ነው የእስራኤል ጦር ሰራዊት በቀጣይ በሚኖሩ የስምምነት ሂደቶች ከሰርጡ ለቆ እንደሚወጣም እቅዱ በግልጽ ይናገራል። ምንም እንኳን የዚህ አይነቱ ነገር ረጅም ሂደትን የሚፈልግ ቢሆንም ተግባራዊ መሆን የሚችል ከሆነም ጋዛን ከቀኝ ዘመም የእስራኤል ፖለቲከኞች እንደሚታደጋት ተንታኞች እየተናገሩ ይገኛሉ። አንዳንዶች ደግሞ ሰርጡን ይዞ መቆየት ከፍተኛ ወጪ ያለው ከመሆኑ አንጻር ለእስራኤል የተሻለው አማራጭ የሰላም እቅዱን ተግባራዊ ማድረግ እንደሆነ እየገለጹ ናቸው። በሌላ በኩል የእቅዱ የመጨረሻ ሂደት በእስራኤልና ፍልስጤን መካከል የፖለቲካዊ ውይይት ሂደትን እውን ማድረግ መሆኑም ተመላክቷል። በሰላም እቅዱም ነጥብ ሀያ ላይ የሰፈረው ሂደት የሁለቱን አካላት ሰላማዊና አብሮ የመኖር ቀጣይነት የሚያመላክት ነው። ባለፉት ሁለት ዓመታት ከነበሩ መከራሮች አንጻር ግን እንደነዚህ አይነቱ ደረጃ ላይም መድረስ አዳጋች መሆኑ አይካድም። ይሁንና ግን የዛ አይነቱ ሂደት በአካባቢው ላይም እስራኤልና ፍልስጤም የሚባሉ ሁለት ተጎራባች ሀገራት እንዲኖሩ ለሚሹም አካላት ትልቅ የምስራች አድርገዋል። ይሁንና ግን ይህ ሁሉ ነገር ተግባራዊ መሆን ይቻላል ወይ የሚለው ከሐማስ ንቢተኝነት ጋር ተዳምሮም ትልቅ ጥያቄ የደቀነ ሆኗል። የተከበራችሁ የአሪፍ ሚዲያ ቤተሰቦች ለዛሬ ያዘጋጀነው ጥንቀር በዚሁ አበቃም። ሰላም